ሰላም ጤና ስጥልን። የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምፅ ነው። የእሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጀ ያብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ ሃይማኖት አባቶች አረንጓዴ አሻራቸውን አኑረዋል። በመትከል ማንሰራራት በሚል መሪ ቃል የ2017 ዓ.ም ሰባተኛ ዙር የአረንጓዴ አሻራ መርሃ ግብር የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ ከሁሉም ቤተ እምነት የተውጣጡ የሃይማኖት አባቶችን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በከተማ ደረጃ በይፋ ተጀምረዋል። በማስጀመሪያ መርሃ ግብሩ ላይ የመክፈቻ ንግግር ያደረጉት ክብርት ወይዘሮ አዳነች አቤቤ በአረንጓዴ አሻራ መርሃ ግብር የከተማውን ገጽታ ብና ማራኪ ለኑሮ ምቹ ማድረግ መቻሉን ገልጸዋል። የዘንድሮ ችግኝ መርሃ ግብር የሚከናወነው በሸገር ወንዝ ከእንጦጦ ተራራ ጫፍ በመነሳት እስከ ፒኮክ በሚደርሰው 21 ኪሎ ሜትር በሚሸፍነው 860 ሄክታር መሬት ላይ መሆኑን ያነሱት ከንቲባዋ በዚህ መርሃ ግብር የተስፋ አሻራቸውን በእነዚህ አካባቢዎች ማስቀመጣቸው ትልቅ ዕድል መሆኑን ተናግረዋል። በዘንድሮ አረንጓዴ አሻራ መርሃ ግብር 916 ሄክታር መሬት የተዘጋጀ ሲሆን እንደ አዲስ አበባ ከተማ የመጀመሪያ መርሃ ግብር በእንጦጦ ፓርክ ተከናውኗል ሆነዋል በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ካቢኔ፣ የሃይማኖት አባቶች፣ አርቲስቶች እንዲሁም የዲፕሎማቲክ ማህበረሰብ አባላት ተገኝተዋል። ባለፉት ስድስት ዓመታት 85 ሚሊዮን ችግኞች በመዲናችን መተከሉን በመድረኩ ተጠቅሷል። የሰባተኛው ዙር ሀገር አቀፍ የአረንጓዴ አሻራ መርሃ ግብር በመትከል መንሰራራት በሚል መሪ ሀሳብ በሀገር አቀፍ ደረጃ በጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሩ ይታወሳል። መረጃውን ከአዲስ አበባ የሃይማኖት ተቋማት ጉባኤ ያገኛል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ለልጆችና ለታዳጊዎች ልዩ ትኩረት ያደረገ ስልጠና ለፊንፊኔና አካባቢዋ ቤቴ ልጩ ሲኖዶስ ተሰጠ። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም እንደሚለው የእግዚአብሔር ቃል ምሳሌ ምዕራፍ 22 ቁጥር 6 ልጆችና ታዳጊዎች ላይ ትኩረት ያደረገ ስልጠና ከፊንፊኔና ከአካባቢዋ ቤቴ ልጩ ሲኖዶስ ተሰጥቷል። በስልጠናው ለልጆችና ለታዳጊዎች በትክክለኛውና በእውነተኛው የእድገት አቅጣጫ ለመምራት የልጆችና የታዳጊዎች አገልግሎትን በሚገባ ማደራጀት፣ የልጆች መምህራንን መደገፍ፣ እንዲሁም ቤተሰብን በአገልግሎት ማስፋት አስፈላጊና ወሳኝ መሆኑን ትኩረት ያደረገ መሆኑ ተገልጿል። ልጆችና ታዳጊዎች የበለጠ በቀላሉ የሚነኩበት የልጅነት የመጀመሪያዎቹ ዓመታት በጣም አስፈላጊ ስለሆኑ ትኩረት ተሰጥቶ በጊዜው በእነርሱ ላይ መስራት አስፈላጊ መሆኑን በስልጠናው ላይ በስፋት ተነስተዋል። በልጆችና በታዳጊዎች አጠቃላይ አገልግሎ አገልግሎት ላይ ምክክር ተደርገዋል። በስልጠናው ለተሳተፉ ሰልጣኞች ለልጆችና ወጣቶች አገልግሎት የሚጠቅም ታቀዱ እየተሰራበት ላለው በእያንዳንዱ ማህበረ ምዕመናን የማስጀመሪያ ራይ የሚረዱ የልጆችና ታዳጊዎች መጽሐፍ ቅዱሶችን የተለያዩ መጽሐፍቶችን በመምሪያው በኩል በድጋፍ መልኩ ተሰጥቷቸዋል። በተያያዘ ዜና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን ለተለያዩ አካባቢ የመጽሐፍ ድጋፍ አበርክተዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጽሐፍትን ለደቡብ ሲኖዶስ፣ ለዋቤባቱ ሲኖዶስ፣ ለፊንፊኒና አካባቢዋ ቤት የልጩ ሲኖዶስ የመጽሐፍ ድጋፍ አበርክተዋል። መጽሐፍቶቹንም የደቡብ ሲኖዶስ ፕሬዝዳንት ቄስ ወልዳ እያለ፣ የዋቤባቱ ሲኖዶስ ፕሬዝዳንት ቄስ ገለቶ እና የፊንፊኒና አካባቢዋ ቤት የልጩ ሲኖዶስ አስተባባሪ ቄስ ጫሊ በዋናው ጽህፈት ቤት በመገኘት ከቤተክርስቲያኒቷ የልጆ ሕፃናትና ወጣቶች አገልግሎት መምሪያ ዳይሬክተር ወንድም አገኙ ሁንዴሳ ተረክበዋል። መጽሐፍቶቹ በየሲኖዶሶች ለሚገኙ የትምህርት ተቋማት ምዕመናን አገልግሎት የሚውል ይሆናል ተብሏል። የመምሪያው ዳይሬክተር ወንድም አገኙ ሁንዴሳ የተለያዩ መንፈሳዊ መጽሐፍትን ለቤተ ክርስቲያኒቷ ድጋፍ ያደረጉትን ተቋም ራፊክ ፋውንዴሽንና ሊውተረን ሄርቴጅ ፋውንዴሽንን፣ ሌሎችን በማመስገን መጽሐፍቶቹ ለቤተ ክርስቲያኒቷ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጅ እና ትምህርት ቤቶች እና ማህበረ ምዕመናን አስተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚ ቀጥል ገልጸዋል። መረጃውን ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ያገኘ ነው። የመሠረተ ክርስቶስ ቤተክርስቲያን በደብረ ብርሃን ማረሚያ ቤት ለሚገኙ የሕግ ታራሚዎች ድጋፍ አደረገች። ሰኔ 19 ቀን 2017 ዓ ም በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የህግ ታራሚዎች አገልግሎት በደብረ ብርሃን ማረሚያ ቤት በመገኘት ከአማኝ ታራሚዎች ጋር የእግዚአብሔርን ቃል በመካፈል መልካም ጊዜ እንዳሳለፉ ተገልጿል። አገልግሎቱ በማረሚያ ቤት የሚገኙ የወንድና ሴት ታራሚዎች ሲጎበኙ 750 የልብስ ሳሙና፣ 35 የጸጉር ቅባት፣ ሰባ የንጽህና መጠበቂያ ቁሳቁስ ለታራሚዎቹ አሰራጅተዋል። በተጨማሪም በማረሚያ ቤት ውስጥ ከቤተሰቦቻቸው ጋር ለሚገኙ ስድስት ልጆች አዲስ አልባሳት እንዲሁም ጠያቂ ዘመድ ለሌላቸው የእድሜ ልክ እስረኞች የጤና ችግር ላለባቸውና ለአዛውንት የህግ ታራሚዎች የገንዘብ ድጋፍ አድርገዋል። የመሰረተ ክርስቶስ ቤተ ክርስቲያን የህግ ታራሚዎች አገልግሎት በመላ ሀገሪቷ በመንቀሳቀስ ተመሳሳይ አገልግሎቱን በማከናወን ላይ እንደምትገኝም ተገልጿል። መረጃው የመሰረተ ክርስቶስ ቤተ ክርስቲያን ነው። የተከበራችሁ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኝ ነው አንድ መረጃ እናልፋለን። በአፍሪካ የሚገኙ ክርስቲያኖች በከፍተኛ ስደትና መከራ ውስጥ እያለፉ እንደሆነ ሪፖርት አመላከተ። ባልደረባችን አማኖ ሌብሶ ዝርዝር አለው። ኢንተርናሽናል ክሪስቲያን ኮንሰርንስ ባወጣው መረጃ ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ጨምሮ በተለያዩ የአፍሪካ ሀገራት በክርስቲያኖች ላይ እየደረሰ የመጣው ጥቃት፣ እገታ፣ ጭፍጨፋና ማፈናቀል እየጨመረ መጥተዋል። አስጨናቂ የአዳዲስ ልምዶች በአፍሪካ እየጨመረ የመጣው የክርስቲያኖች ስደት የሚል ስያሜ የተሰጠው ሪፖርት በሊንዳ በርክ ላይ የተዘጋጀ ሲሆን ትኩረቱን በፈረንጆቹ 2025 የመጀመሪያ አራት ወራት ላይ አድርጎ ባለፉት አስርት ዓመታት ውስጥ የተፈጸመውን ጥቃት ይዳስሳል። በጥቃቱ መሰረት ናይጄሪያ በክርስቲያኖች ግድያ ከዓለም ከፍተኛውን ደረጃ ይዛለች። በዓለም አቀፍ ደረጃ ክርስቲያኖች የሚደርሰውን ጥቃት በሚከታተለው ኦፕን ዶርስ መሰረት ናይጄሪያ ለክርስትና አዳጋች በመሆን በዓለማችን ከሚገኙ ሀገራት ሰባተኛውን ደረጃ ይዛለች። እንደ አይሲሲ ሪፖርት ከሆነ ከፈረንጆቹ 209 አንስቶ እስከ 2022 ድረስ ከ45000 በላይ ክርስቲያኖች እንደ ቦኮ ሃራ ኢስዋፕ ፉላኒ ተጣቂዎች ባሉ ጽንፈኛ ቡድኖች አማካኝነት ህይወታቸውን አጥተዋል። በፈረንጆቹ 202 ብቻ በናይጄሪያ ወደ 500 የሚጠጉ ክርስቲያኖች የተገደሉ ሲሆን ይህም በተዘገበበት ዓመት በቀረው ዓለም ከተገደሉ ክርስቲያኖች ድምር ቁጥር በላይ ነበሩ። ከፈረንጆቹ 2015-2020 ድረስ ብቻ ከ11-12000 የሚጠጉ ክርስቲያኖች በጽንፈኛ ታጠቂያዎች አማካኝነት ህይወታቸው ሲያልፍ ከ200 በላይ ቤተ ክርስቲያናት ወድመዋል። በ2021 ብቻ 3800 ክርስቲያኖች ታግተዋል። በናይጄሪያ በ2023 የአመራር ለውጥ ቢደረግም ለጥቃት ተጋላጭ የሆኑ ክርስቲያኖችን ለመታደግ አልተቻለም። በ2023 ብቻ ወደ 700 የሚጠጉ ክርስቲያን ናይጄሪያን ህይወታቸውን አጥተዋል። ሪፖርቱ አክለውም በያዝነው የፈረንጆቹ ዓመት የደረሱ የተለያዩ ጥቃቶችን በጥልቀት ይመለከታል። በዚህም ዓመት ከደረሱት ጥቃቶች መካከልም ሆሳና በተከበረበት እሁድ በፉላኒ ጽንፈኞች በክርስቲያኖች ላይ የደረሰው ጥቃት ነው። በጥቃቱ ከ54 የማያንሱ ክርስቲያኖች ህይወታቸውን ጡ ሲሆን ከእነዚህም መካከል ልጆች ይገኙበታል። ከዚያም ባለፈ በአካባቢ የሚገኙ ክርስቲያኖች ለመፈናቀል ተገደው ነበር። በመጋቢት ወር ላይ ቦኮ ሃራም በካዱና ግዛት የካቶሊክ ቄስን የገደለ ሲሆን በኪቢ ግዛት በተፈጸመ ጥቃት ደግሞ 11 ክርስቲያኖች ህይወታቸውን አጥተዋል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በክርስቲያኖች ላይ እየደረሰ የሚገኘው ጥቃትም ከጊዜ ወደ ጊዜ እያደገ መጥተዋል። ለክርስትና አዳጋሽ በመሆን በዓለም ከሚገኙ ሀገራት 41ኛ ደረጃ ላይ ትገኝ የነበረችው ኮንጎ በ205 ደረጃዋን ወደ 35 ከፍ አድርጋለች። ይህም እየሆነ ያለው በአልደ ዲሞክራቲክ ፎርስ አማካኝነት በክርስቲያኖች ላይ እየደረሰ ያለው ጥቃት እየጨመር በመምጣቱ ነው። በየካቲት ወር ሴቶችና ህጻናትን ጨምሮ ሰባ ክርስቲያኖች በቤተ ክርስቲያን የአምልኮ መራ ግብር ላይ በአልላይ ዲሞክራቲክ ፎርስ ተቀልተው መገኘታቸውን ሪፖርቱ ያነሳል። እየደረሰ የሚገኘው ጥቃትም በምስራቃዊ የአገሪቱ ክፍል የሚገኙ የሰሜን ኪቩ እና ኢቱሪ ነዋሪዎችን እያፈናቀል ይገኛል። በመጋቢት ወር በኬሪንድራ መንደር የተፈጸመው ጥቃት ከ19 የማያንሱ ክርስቲያኖችን ህይወት የቀጠፈ ሲሆን ክሊኒኮችና ሆቴሎችን ጨምሮ የተለያዩ ህንፃዎችን ያወደመም ነበር። በዓመቱ የመጀመሪያ ወር በማኮኮ እና ማሳኮኪ በተፈጸመው ጥቃት ደግሞ ወደ 53 የሚጠጉ ክርስቲያኖች ተገድለዋል። ሪፖርቱ ለሚፈጸሙት ጥቃቶችና ግድያዎች ጽንፈኛ ታጠቂዎችን ሃይማኖት መቀየርን ለማስቆም የሚሞክሩ የቤተሰብ አባላትንና ተገቢ ያልሆኑ የፖለቲካ እንቅስቃሴዎችን ተጠያቂ ያደርጋል። ኬንያ ምንም እንኳን በክርስቲያኖች ላይ ለሚደርስ ጥቃት ቀዳሚውን ስፍራ ባትይዝም በሰሜን ምስራቅ ክልሎቹ አካባቢ በክርስቲያኖች ላይ እየደረሰ ያለው ጥቃት እያሻቀበ መጥተዋል። በእነዚህ አካባቢ የሚገኙ የጽንፈኛ የእስልምና እምነት ተከታዮች ለክርስቲያኖቹ ስጋት ሲሆኑ በአካባቢው የሚገኙ ቤተ ክርስቲያኖች እንቅስቃሴ እንዲያደርጉ በአካባቢው ነዋሪዎች ግፊት ይደርስባቸዋል። በአካባቢው የሚገኙ የመንግስት አካላት አይቶ እንዳላየ በመሆን ላይ እንደሚገኙም ሪፖርቱ ያስነብባል። በእነዚህ አካባቢዎች ወደ ክርስትናው እምነት የሚመጡ ክርስቲያኖች ህይወታቸው አደጋ ላይ የሚወርቅ ሲሆን ከቅርብ ቤተሰቦቻቸውና ከጎረቤቶቻቸው ጥቃት ሊደርስባቸውም ይችላል። መሰረቱን ሶማሊያ ያደረገው አልሸባብም በሰሜን ምስራቅ ኬንያ ብዙ የቦምብ ጥቃት ሲያደርስና ንጹሃንን ሲገድል ቆይቷል። የቡድኑም ዋና ኢላማ የሆኑት እምነታቸውን የቀየሩ ግለሰቦችና ሚሽነሪዎች ነበሩ። ሞምባሳ፣ ጋሪሳ፣ ማንዴራ እና ላሙ በተደጋጋሚ ኢላማ የሚሆኑ ቦታዎች ናቸው። በጥቃቶቹ ምክንያት ብዙ ክርስቲያኖች ከእነዚህ አካባቢዎች ለመሸሽ ተገደዋል። የሰማዕታት ድምፅ እንዳወጣው ሪፖርት ከሆነ በእነዚህ አካባቢ የሚኖሩ ክርስቲያኖች አሰቃቂ ማስፈራሪያዎች፣ መገለሎች እና ወደ ቀድሞ እምነታቸው እንዲመለሱ ከፍተኛ ግፊት ይደርስባቸዋል። ወደ ክርስትና እምነት የሚመጡ ሰዎች አብዛኛውን ጥቃት የሚያስተናግዱት ከቤተሰቦቻቸውና ከጎረቤቶቻቸው ነው። የአይሲሲ ፕሬዚዳንት የሆኑት ጄፍ ኪንግ በበኩላቸው የአፍሪካ ቤተ ክርስቲያን በአሁኑ ጊዜ ከፍተኛ የሆነ ተግዳሮት ውስጥ እያለፈች ነው። ፊታችንን ልናዞርባቸው አይገባም። ወንድሞቻችንና እህቶቻችን ናቸው በማለት በመላው ዓለም ያሉ ክርስቲያኖች በአፍሪካ እየተፈጠረ ላለው ሁኔታ ትኩረት እንዲሰጡ ጥሪ አቅርበዋል። መረጃውን ከክርስቲያን ቱዲ ያገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ቤተልሄም ደረጃ ከመላዊ ስቱዲ ባለሞች ጋር በጋራ በመሆን አብሬያችሁ ቆይታ ያደረግኩኝ። ማንኛውም መረጃ እንዲዘገብላችሁ እንዲ ማስተያየት ጥቆማችሁ ልታደርሱን የምትፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ኤቫንጀሊካል ፕሮግራሞች ጋር መልካም ጊዜ